አሰላሙ አለይኩም ራህመቱ ላሂ ወበረካቱሁ ውድና የተከበሯችሁ የቻናል ቤተሰቦች እንደምናሏችሁ እኔ ደህና ነኝ አልሐምዱላህ ኢዲስ እንዴት ነበር ከእናንተ ጋ ከኛ ጋር በሀገር አልሐምዱላ በጣም ደስ የሚል ነበረ እናንተም በሰላምና ሀገራችሁ ያብቃችሁ እያልኩኝ ዛሬ የመጣሁበት ዋናው ነገር ወደ ራሴ አጀንዳ እንድመለስ እንደዚሁም ደግሞ በራሴ ነገሮች እንድመጣ እንድታበረታቱኝ ነው የምጠይቀው ማለት ነው እንግዲህ ብዙ እህቶቻችን አላችሁ ወንድሞቻችን አላችሁ፣ ከውጭም ከሀገር ውስጥም መሆናችሁ የምትከታተሉን። ሆኖም ግን አብዛኛውን ጊዜ ተሸፋኝ እህቶቻችን ላይ ብዙም አላቅምስ ማበረታታት የሚባለው ነገር አይታወቅም። ለምን እንደሆነ እኔ እንጃ ማለት ነው። አንዳንድ እህቶች ብቻ እንደገጠመኝ ቪዲዮዋቸው የሚታይላቸዋለ ማለት ነው እንጂ ወይንም በለበስነው ልብስ ወደኋላ እንድንጎተት እንዳንሰራ ምን አብዛኛውን ሰው ይፈልጋል ማለት ነው። ያኔ ሁላችን መቼም ሳናቀርተን አይደለም። አደለም ልብሱን ለብሳችሁ ለምን ትላላጣላችሁ? ምናምን የሚባል ነገር አለና እኔ አሁን ለምሳሌ ከባለቤቴ ካር ፕራንክ ምናምን ሌላ ቀልድ ነገር ብሰራ እንደተሸፍኝ ምን ልታስተምሪ ነው ምን እንትን ልትይ ነው የሚል ነገር ይመጣል ማለት ነው። እና ያን ነገር ላለመስራት ብዙ ጊዜ ተቋጥቤያለሁ ማለት ነው። ስለዚህ በራሴ የሆነ ነገር ቦታ እንደዚሁም አንዳንድ ቦታ መታየት ያለባቸውን ነገሮች ለማሳየት እሞክራለሁ ብያለሁ፣ ማለት ነው። እንሻላ ከአሁን በኋላ በራሴ ነገር እመጣለሁ፣ የአመት ዋይፋይም እገዛለሁ ብያለሁ። እንሻላ እስካሁን አልገዛሁም ነበረ። ያለኝ አማራጭ ከእናንተ ጋር በደንብ እንዲገናኝ የአመቱን እገዛለሁ ብያለሁ ማለት ነው። ዋይፋይ እንሻላ። ስለዚህ አበረታቱኝ፣ ይገዙኝ። ይሄ ሁሉ ወጭ ማውጣው ደግሞ እናንተ ታበረታቱኛላችሁ ታግዙኛላችሁ ብዬ ስለማስብ ነው እና እንሻላ ከጎን የሆናችሁ እንደምታገዙ እንደምታግዙ ሸር ላይክ እያደረጋችሁ እንደዚሁም ደግሞ በር በማየት ኮሜንት በመጻፍ ደግሞ አስተያየታችሁን ለእኔ ማንኛውም ነገር ገንቢ ነው ለእኔ ማለት ነው። ማንኛውም ነገር ምጽፉልኝ ለእኔ ገንቢ የሆነ ነገር ነው ማለት ነው እና አስተያየታችሁን ደግሞ በደቂቃ ነው የማየው ምጽፉልኝ ኮሜንቶች ስለምከታተል ለእኔ ማንኛውም ነገር አስተካክል የምትሉኝ ነገሮች አስተካክላለሁ ማለት ነው። እንሻላ በራሴ የሆነ በቃ አይዳ መጣለሁ ብዬ ተስፋ አደርጋለሁኝ። ከአሁን በኋላ በራሴ ታገኙኛላችሁ። ምጠይቁኝ ነገር ካለ መጠየቅ ትችላላችሁ። የምታዙኝ ነገር ካለ ማዘዝ ትችሉኛላችሁ። አብዛኛው ወሎ ሀይቅ አካባቢ እስከ ውጫሌ እንደዚሁም በወረባቡ የሆነ እቃ ከፈለጋችሁ ላደርስላችሁ እችላለሁ። አሳይን የምትሉኝ ነገር ካለም ደግሞ ቦታ መሬት ነገር በዚህ በሀይቅ አካባቢ ላሳያቸው እችላለሁ ማለት ነው። ብቻ እራቅ ያለ ቦታ እንዳይሆን እንጂ ማለት ነው። ባለው አየር ሁኔታ ማለት ነው ያለው አየር ሁኔታ ትንሽ ታውቃላችሁ፣ እንደልባችሁ ለመንቀሳቀስ አመቻ አይደለም ማለት ነው። እና ያን ነገር አገናዛቢ በሆነ ነገር እንሻላ እሰራለሁኝ። ካሁን በኋላ በጥሩ ነገር እንደምንቀሳቀስ ተስፋ አደርጋለሁኝ። እና በቃ እኔ የምጠይቃችሁ ነገር አበረታቱኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንታችሁን እጠብቃለሁ አስተያየታችሁን ስጡኝ። መስራት ያለብኝም መስራት ስላለብኝ ማለት ነው ያው ሁሉም ሰው አድናቂ አይሆንም ለነገሩ ማለት ነው። ሁሉም ሰው አድናቂ ሆኖ ስለማይቀርብ ተቃራኒም ኮሜንት ቢኖር ተቃራኒም ሀሳብ ቢኖር፣ ሁሉንም አዳምጣለሁ፣ ሁሉንም አሰማለሁ ማለት ነው። ምክንያቱም ለእኔ ትልቅ ግንባታ ነው ማለት ነው፣ ማንኛውም ነገር ማለት ነው። እና አብዛኛውን ሰው በራሴ ነገር እንድመጣ እየጠየቀኝ ነው በራስ ሻይዳ ስሪ፣ በራስ ቪዲዮ ስሪ ትሉኛላችሁ ማለት ነው። አብዛኛውን ጊዜ የራሴ የሆነ ነገር ስለቅ አይታይልኝም። ያ ነው እኔ አሁን በቃ የሚያስጠላኝ ነገር ማለት ነው። ለምን ብትሉኝ የሆነ በቃ ዳታ ሞልታችሁ ቪዲዮ ሰርታችሁ፣ እንደዚህ ቪዲዮ ሰርታችሁ እይታ ሳይኖረው ሲቀር በጣም ነው የሚያስጠላው ማለት ነው። እና በዛ ምክንያት ነው እኔ እየሰራው ያላደለው የራሴ ነገር ማለት ነው። እይታ ሳይኖር ቢያንስ እንኳ ዝቅተኛው አምስት መቶ እንዲሁ ከዛ በላይ ቢሆን እንኳ ደስ ይላል። ግን መቶ በምናምን ሲታይላችሁ ኪሳራ ነው ማለት ነው። ምንም ነገር የለውም፣ ወፍ የለውም ማለት ነው። እና ያ ነገር ስለሆነብኝ ነው እስከ ዛሬ እራሱ በራሴ ነገር መስራት ያልቻልኩት። ከአሁን በኋላ እንሻላ አንዳንድ ነገሮችን እያስተካክላለሁኝ፣ ማይክም ለመግዛት እሞክራለሁኝ። እንሻላ ዋይፋይ መጀመሪያ ልግዛ ብዬ ነው። ከዛም በኋላ እንሻላ በአዲስ ነገር እንገናኛለን። እናንተም ከጎን የሆኑ እንደዚሁም ደግሞ ማበረታታት የምትፈልጉ እህቶች፣ ወንድሞች ካላችሁ ህገዙኝ። መልካምነት ለራሱ ነው። አብዛኛው ወሎ ውስጥ ያሉ ዩቱበሮች ሰውን ማገዝ አይወዱም። እውነት ለመናገር ወያ ጎታቸው ላይ ወያ ክስታቸው ላይ ወይ ቅርብ ዘመዳቸው መሆን አለባት ያችሌ ለማገዝ ማለት ነው። እና ምን ችግር አለው አብረን ብንተጋገዝ ብትረዱን ማለት ነው። የሚከፍለን ሌላ ነው። የእናንተ መልካም ነገር ቢጨመርበት እና ሌላ ውጤታማ ብንሆን ምናችሁን ይነካባችኋል? እኔ አሁን በጣም ጥያቄ የሆነብኝ ነገር እንደዛ ነው። እኔ አሁን የሆነ ጥሩ ነገር ባገኝና ጓደኛዬን ስሪ እንደዚህ በቃ ጠንክሪ ብዬ ብላት፣ ሸርባ አደርግላት፣ ባግዛት፣ ባስተዋውቅላት ምን ይጎልብኛል? ከኪሴ ያልሰጥ የሰራችበትን ውጤት ነው የምታገኘው ማለት ነው እና አንዳንድ ጊዜ ወላይ ወደኛ ያላችሁ ልጆች ለምን እንዲሁ አላውቅም ማለት ነው። እኔ ብዙ እህቶችና ወንድሞችን ላገኛቸው ሞክሬ ስላላገኘቸው ነው ይህን ምለው ማለት ነው። ለምን መሰላችሁ? ሊያገኛቸው አይፈልጉም እኛ በቃ ቢዚ ነን ምናምን ብለው ነው የሚያከላክሏችሁ ማለት ነው። እና ያ ነገር እኔ በጣም ያናደኛል። በቃ መለመን። አሁን አብዛኞቻችሁ ለምን ከታዋቂዎቹ ጋር አሰሪም እንደዚህ ስልክ ደውለች ምናምን ትሉኛላችሁ። እውነት ነው የምላችሁ፣ በዋትስአፕ ገብቼ ብዙ ሰው አውርቻለሁ፣ ስልክ ደውዬ አውርቻለሁ ነገር ግን ይመቸናል የሚሉ ሰዎች አታገኙም ማለት ነው። እና በዛ ምክንያት እኔ በቃ ተስፋ ቆረኩኝ ማለት ነው። በቃ ዝም ብዬ ፍትፈታም ቢሆን እሰራለሁ ብዬ ቀጠልኩኝ ማለት ነው። ፍትፈታይን ማለት ነው። እና በራሴ ነገር መስራት እችላለሁ፣ አልችልም አልልም፣ ግን ሰው ስላጣሁ ነው። አንዳንድ ጊዜ ደግሞ ወይንም ዩቱብ ከፍሏችሁ፣ ዩቱብ ከከፈላችሁ በኋላ የሆነ ወጫችሁን እየቻላችሁ ካሜራማን ሊኖራችሁ ይችላል፣ የሆነ ነገር ሊኖራችሁ ይችላል። እኔ ደግሞ እስካሁን ተከፍለኛ አያውቅም ማለት ነው። ዩቱብ ከፍሎኝ አያውቅም። እና ያ ነገር ደግሞ እኔ ወደኋላ ጎተተኝ ማለት ነው። መራመድ አልቻልኩም። ለምን ከፍሏችሁ ስለማያውቅ፣ ቤተሰብ አብሯችሁ ያለ ሰው እራሱ አያምናችሁም። ምንድነው የምትሰሪው? ለማይከፍልሽ ነገር ዝም ብለሽ ብር ታወጫለሽ እንዴ? ትባላላችሁ ማለት ነው። እና በዛ ነገር እኔ ወደኋላ ቀረሁኝ ማለት ነው። እንሻላ ካአሁን በኋላ እናንተ ብርታት ሆኑኝ፣ እናንተ ያጋዙኝ። እንሻላ በአዲስ ነገር አዳዲስ ነገሮች እንሰራለሁ በቃ ይሄን ስሪ ልንምትሉኝ ነገር ካለ ደግሞ እንሻላ እሰራለሁ ማለት ነው። ስለ ቦታም የጠየቁኝ ልጆች አሉ፣ ግን የጠየቁኝ ወደ ደሴ ዙሪያ ስለሆነ ወደዛ ያለውን አየር አላውቀውም መሬት የት ቦታ እንዳለ ስለማላቅ ነው ማለት ነው። ወደ ደሴ ዙሪያ ያለውን ማለት ነው። ሆኖም ግን እንሻላ በአዲስ ነገር እመጣለሁኝ። እዚህ ሐይቅ ውስጥ መሬት፣ ቤት፣ ህጋዊ ቤት ምናምን ከፈለጋችሁ ጠይቁኝ አሳያችኋለሁኝ። እንሻላ ቪዲዮም እሰራለሁ ማለት ነው። ሰሞኑን እሰራለሁ ብያለሁ። ያው ዳታ ስላለ ቀቢ ነው እስካሁን ያሰራሁት። እንሻላ አሁን የአመቱን ከገዛኝ በኋላ ቪዲዮ ቀረጣለሁ ማለት ነው። እንሻላ ቤት አሉ፣ ህጋዊ ቤቶች ካርታና ፕላን ያለው አለ፣ የምሪት ቤቶች አሉ። እነዛ ቤቶችን መግዛት የምፈልጉ ካላችሁ አቀርባለሁ ማለት ነው። እንሻላ ተፍተፍላለሁ ይሄ ሁሉ የሚያስፈልገኝ እናንተ ግዣኝ እና የእናንተ እገዛ ነው ማለት ነው እናንተ ደግሞ በሀሳብም ላይክ ሸርም ሰብስክራይብ በማድረግ እንደዚሁም ደግሞ በር በማየት ህገዙኝ አበረታቱኝ እንሻላ ስደት ተመልሶ መሄድ ፍላጎቱ የለኝም እዚሁ በቃ አላደለ ራሴንም ሳልጥል ራሴንም ሳልጎዳ እናንተንም ሳላስቀይም ሰርቼ ማግኘት ይችላለሁ ብዬ አስባለሁኝ ራሴንም ሀራም ላይ ሳልጠን እንሻላ በአላደለ መሀከለኛ ሁኔ የመኖር ነው የምፈልገው፣ እና እንሻላ ባላህ እገዛ በእናንተ እገዛ እንሻላ ይሳካልልኛል ብዬ ተስፋ አደርጋለሁኝ። በሌላ ቪዲዮ እንሻላ እንገናኛለን። ከአሁን በኋላ በራሴ ቪዲዮ ከሰታለሁኝ። ሀባይቦቼ፣ ሰላማችሁ ብዙ ይበል ይበያላችሁ። በሳለም ዳርቻ ሀገራችን ሰላም፣ ህዝባችን ሰላም፣ አላ ያደርገልን። አሰላሙ አለይኩም ወረመቱላ ወበረካቱሁ።